ጤና ይስጥልኝ በድጋሚ እንደምናመሻችሁ የተከበራችሁ ተመልካቾቻችን አንድ ሰዓት ሆኗል። የምዕራፍ ሁለት የኢቲቪ 57 ዜናዎቻችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። የሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት በአማራ ክልል ተጠሪነታቸው ለሕዝብ ተወካዮች ምክር ቤት የሆኑ የተለያዩ ተቋማትን የመስክ ምልከታ አካሄዱ። ሀገር በቀል እውቀቶችን በማልማት የማህበረሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። ከውጭ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሳውዲ አረቢያ ገብተዋል። ከዜናዎቹ ጋር አልጋነሽ ተካነኝ አብራችን ቆዩ። የህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ አባላት በአማራ ክልል ተጠሪነታቸው ለህዝብ ተወካዮች ምክር ቤት የሆኑ የተለያዩ ተቋማትን የመስክ ምልከታ አካሂዷል። የቋሚ ኮሚቴው አባላት ከምልከታው በኋላ እንዳሉት በመደበኛ የስራ ክንውናቸው የሰሯቸው መልካም ስራዎች አሉ። በዚያው መጠን ግን ተቋማት የተሰጣቸውን ተልዕኮ በአግባቡ ለማከናወን የጸጥታ ሁኔታ ተግዳሮት እንደሆነባቸው አሳይተውናል ብለዋል። ሳሙኤል ወርቃየሁ ዝርዝር አለው። በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ አባላት በአማራ ክልል የሚገኙ ተጠሪነታቸው ለህዝብ ተወካዮች ምክር ቤት የሆኑ ተቋማትን ከተሰጣቸው ተልእኮ አንጻር አፈጻጸማቸውን የመስክ ምልከታ እያደረጉ ይገኛሉ። በመደበኛ የስራ ክንውናቸው የሰሯቸው መልካም ስራዎች አሉ። በዛው መጠን ደግሞ የስራ ክንውናቸውን በአግባቡ ለማከናወን በተለይ ደግሞ ወደ ህዝብ ወርዶ አንዳንድ ስራዎችን ለመስራት የጸጥታ ሁኔታው ተግዳሮት እንደሆነባቸው አሳይተውናል። በቋሚ ኮሚቴው አባላት የመስክ ምልከታ ከተደረገባቸው ተቋማት መካከል የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽህፈት ቤት አንዱ ሲሆን ተቋሙ በክልሉ በማረሚያ ቤቶችና ጊዜያዊ ማቆያዎች የታራሚዎች አያያዝ፣ የሰብአዊ መብት ጥሰቶች አቤቱታዎችን መቀበልና እልባት እንዲያገኙ የማድረግ ና በሌሎችም ተግባራት ተልእኮውን ከመወጣት አንጻር ያሉ አፈጻጸሞች በቋሚ ኮሚቴ አባላቱ ታይተዋል። ሰብአዊ መብትን በተመለከተ ሰራተኞቹ ያሉ ቅርንጫፍ በተነሳሽነት እየሰሩ ኃላፊነታችሁን የተወጡ ላይ ነው የሚገኙትና ግን ደግሞ በዕቅዳችሁ መሰረት ለማከናወን የጸጥታ ችግር እንዳስቸገራችሁና የተከናወኑ ወይም ደግሞ ያታቀደው ብዙ ነገር ቢሆንም በይቅዱ ልክ ግን ስራ ላይ ማዋል እንዳልቻሉ ግን ደሞ ጥረት ያደረጉ እንደሆነ ነው የነገሩን። እኛን ቢሮ ሄደን ያየ ነው ይሄ ነው። ወደ 163 የሚሆኑ የምርመራ ስራዎችን ለመስራት አቅዶ ነበር ባለፉት ወራቶች ወደ 89 ያህሉ የምርመራ ስራዎች ገና አልተከናወኑም። ሌሎቹን ለማየት ጥረት አድርገዋል። የተፈቱም አሉ፣ ወደ 31 የሚሆኑ ቀሪዎች በሂደት ላይ ያሉም አሉ። ግን ደግሞ አሁን እንዳልኩ የጎደሉት ወደ 89 የሚሆኑ የአቤቱታ ግኝቶችን ተንቀሳቅሶ ለመስራት አንዱ ተግዳሮት የሆነባቸው የጸጥታ ችግር እንደሆነና በአካል ተንቀሳቅሶ ለመስራት ችግር እንደገጠማቸው አንስተዋል። ሌላኛው ተቋም ደግሞ የኢትዮጵያ ምርጫ ቦርድ የአማራ ክልል ቅርንጫፍ ጽሕፈት ቤት ሲሆን ተቋሙ በተለይ ለቀጣዩ ሀገራዊ ምርጫ እያደረገ ያለውን ዝግጅት ተመልክተናል ሲሉ የቋሚ ኮሚቴው አባላት ተናግረዋል። ለቀጣይ ሰባተኛ ዙር ምርጫ ዝግጅት ላይ እንዳለ ነው የነገሩን። እንዲሁም የዘጠኝ ወር ሪፖርታችሁ ላይ የሚያሳይም ዝግጅት ላይ እንዳሉና የሚያስፈልጉ ቅድመ ሁኔታ መሟላት ላይ ነው የሚገኙ እዚህ ቅርንጫፍ ጽፈት ቤት ውስጥ አንዱ መታየት ያለበትና መስተካከል ያለበት የመራጮች ትምህርት በመስጠት ረገድ የስነዜጋ ትምህርት በተገቢ መንገድ ለዜጎች እንዲደርስ በማድረግ በኩል ትንሽ ክፍተት አለው። እሱም ቢሆን ሄዶ ሄዶ ከጸጥታ ጋር ነው የሚያያዘው። ቋሚ ኮሚቴው በመስክ ምልከታው ወቅት ያደረገውን ምልከታ ለሚመለከታቸው አካላት ግብረ መልስ እንደሚሰጥም ተገልጿል። ሀገር በቀል እውቀቶችን በማልማት የማህበረሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑ ተገለጸ። ቱሪዝምን ለዘላቂ እድገት መጠቀም በሚያስችሉ ጥናቶች ዙሪያም በሀረማያ ዩኒቨርስቲ ውይይት ተካሂዷል። ቴዎድሮስ ታደሰ ዝርዝር አለው። ከሁለት ዓመታት በፊት በኢትዮጵያ አእምሯዊ ንብረት ባለስልጣን የንግድ ምልክት የምዝገባ ምስክር ወረቀት የተሰጠውና በሐረሪ ቤተሰብ ዘንድ በስፋት አገልግሎት ላይ የሚውለው ያልላ ስፌት ኢትዮጵያ ካሏት ሀገር በቀል እውቀቶች መካከል ተጠቃሹ ነው። እንደ ፋጡማ ባድር ላሉ ያልላ ስፌትን በመስፋትና በመሸጥ ለሚተዳደሩ የአካባቢው ነዋሪዎች ታዲያ መንግስት ከቅርብ ጊዜያት ወዲህ ለሀገር በቀል እውቀቶች የሰጠው ትኩረት አንድም እውቀቱ ከትውልድ ትውልድ እንዲሸጋገር፣ በሌላ በኩል ደግሞ ኢኮኖሚያዊ ተጠቃሚነታቸው እንዲጎለበት ማስቻሉን ፋጡማ ባድር ይገልጻሉ። እኔ ሀለላ ስፌትን እዚህ ከመጣሁ በኋላ ይሰፋሉ ቤት እናቶች ያሳያሉ ከዛ እኔም ከነሱ በማየት በቃ መስፋት ጀመርኩኝ በአለምም ታወቀ በሁሉም ታወቀ ለመሸጥም ለመለወጥም በቃ ባለመፍትነን አሁን ለምን ልጆች ከቤታቸው ይሰፋሉ። የሀሬ ስፌቱንም እየሸጡ የኢኮኖሚ የኢኮኖሚ ማስገኛ ነው ማለት ነው። ልጆች እናቶቻቸውን እየረዱ ነው። እናቶችም እየሰፉ የሚያስተምሩበት በቃ የእንትን የገቢ ምንጭ ነው ማለት ነው። በቃ ኢትዮጵያ በርካታ ሀገር በቀል እውቀቶች ከሚገኙባቸው ሀገራት መካከል ተጠቃሿ ብትሆንም ይህንን ሀገር በቀል እውቀት አልምቶ የዜጎችን ብሎ የሚያገርን ተጠቃሚነት ለማረጋገጥ የተደረገው ጥረት እምብዛም መሆኑ ይገለጻል። በዚህ ምክንያት በርካታ ሀገር በቀል እውቀቶች የመጥፋት አደጋ የተጋረጠባቸው ሲሆን ይህንን ችግር በአፋጣኝ ለመቅረፍ መንግስት ከቅርብ ጊዜያት ወዲህ በትኩረት እየሰራም ይገኛል። አገር በቀል እውቀትና ቱሪዝም ለዘላቂ እድገት በሚል መሪ ሀሳብ የተለያዩ ባለድርሻ አካላትን ያሳተፈ ኮንፈረንስ በሀረማያ ዩኒቨርሲቲ ተካሂዷል። በዩኒቨርሲቲው የምርምርና የማህበረሰብ ጉድኝት ምክትል ፕሬዝዳንት ዶክተር ኢሳቅ ዩሱፍ ዩኒቨርሲቲው አገር በቀል እውቀቶችን የምርምር የትኩረት አቅጣጫ በማድረግ ለስራ ዕድል ፈጠራ እንዲውሉ ዘርፈ ብዙ ስራዎች እየተከናወኑ ይገኛሉ ብሏል። ሀረማያ ዩኒቨርሲቲ እንግዲህ ቁራጭ ቁራጭ ስራዎችን ሲሰራ ነበር። ለምሳሌ በትራዲሽናል ሜዲስን ያለፉት ሁለት ሶስት አመታት ትራዲሽናል ሜዲሲን ባለሙያዎችን አሰባስቦ ከነሱ ጋር ውይይት በማድረግ የነሱን እውቀት ማቆየትና እነኛን ደግሞ ማሳደግ ላይ እየሰራ ነበር። ለምሳሌ ከሕክምናው ዘርፍ እነኚህ ትራዲሽናል የተወሰኑት ትራዲሽናል እጽዋቶች ተሰብስበው በፋርማሲ ደረጃ ወደ ዘመናዊ ሜዲሲን ለመቀየር እንቅስቃሴ እየተደረገ ነው። ጥናቶች እየተደረጉ ነው። አገር በቀል እውቀት ማንኛውንም ዘርፍ የእውቀት ዘርፍ ያካትታል። ስለዚህ ያንን ለምሳሌ ገዳ ስተዲ የሚል አንድ ዳይሬክተር ነበረን። ያ ወደ ኢንዲጂነስ ኖሌጅ አደገና ገዳንም፣ ትራዲሽናል ሜዲሲንንም፣ ትራዲሽናል አግሪካልቸራል ፕራክቲስንም፣ ትራዲሽናል ካልቸርንም እነኝን ሁሉ አንድ ላይ ዶክመንት አድርጎ ከዛ በኋላ እንግዲህ ወደ ቀጣይ እርምጃዎች ለመሄድ ነው የታስበው ማለት ነው የኢትዮጵያ አእምሯዊ ንብረት ባለስልጣን ዋና ዳይሬክተር ወልዱ ይመስል ሀገር በቀል እውቀቶችን በማልማት ማህበረሰቡን ተጠቃሚ ለማድረግ በርካታ እንቅስቃሴ እየተደረገ ይገኛል ብለዋል ባህላዊ እውቀታችን ሀገር በቀል እውቀታችንን ለሀገር ልማትና እድገት ለአለም አቀፍ ተወዳዳሪነት መጠቀም እንችላለን በዚህ ረገድ እየተደረጉ ያሉ ጥረቶች አሉ ለምሳሌ ሀገር በቀል የኢኮኖሚ ፕሮግራሙ ማሻሻያው ራሱ አንዱ እነዚህን ታሳቢ ያደርጋል ነገር ግን እነዚህን ታሳቢ ስናደርግ የህግ ማዕቀፎቹ የፖሊሲ ማዕቀፎቹ በጣም ብዙ ለውጦች ይፈልጋሉ። ማሻሻያ ማድረግ አለብን። ይሄ ኮንፈረንስም ይህን ከማድረግ አንጻር የጋራ ግንዛቤ ከመፍጠር አንጻር በጣም ከፍተኛ ፋይዳ አለው። ኢትዮጵያ ውስጥ የሚመረቱ ባህላዊ እውቀት ተጠቅመን ነው የምናመርታቸው ቡናችንም ይሁን ሌሎችም ይሆኑ፣ በተፈጥሮ ያገኘነው ጸጋ ደግሞ አለ፣ አፈሩም ይሁን አየሩም ይሁን ሁሉም እነዚህ በገበያ ስስር ስርዓቱ ዋጋ እንዲኖራቸው ከፍ ባለ ፕሪሚየም ዋጋ እንዲሸጡ የሚያስችላቸው ስርዓትም ለመዘርጋት እየተንቀሳቀስን ነው። ስለዚህ አገር በቀል እውቀቶችን በማልማት ከዘርፉ የሚገኘውን ጥቅም ለማሳደግ በሚደረገው ጥረት ቅንጅታዊ አሰራሮችን ማጎልበት እንደሚገባም ተጠቁሟል። የብሔራዊ ጥቅም ጉዳይ የቀጣይ ትውልድ ዕጣ ፈንታን የሚወስን በመሆኑ ሁሉም አካል ከግልና ከቡድን ፍላጎቱ ባለፈ የኢትዮጵያን ብሔራዊ ጥቅሞች ለማስከበር በጋራ መቆም እንዳለበት በዚ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ደኤታ ዶክተር ምህረቱ ሻንቆ ገለጹ። ብሔራዊ ጥቅም አንድ ጊዜ ከእጅ ከወጣ ለመመለስ ፈተናዎች ያሉበት መሆኑን በመረዳትም የብሔራዊ ጥቅም ጉዳይን በጥንቃቄ መያዝ እንደሚገባ ነው የጠቆሙት። ሪፖርተራችን ብሮክ ተስፋዬ በዚ ተወካዮች ምክር ቤት ከመንግስት ረዳት ተጠሪ ሚኒስትር ደኤታ። ዶክተር ምህረቱ ሻንቆ ጋር ቆይታ አድርጎ ነበር። ተከታትለን መለስ። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ ዶክተር ምህረቱ ሻንቆ ለቃለ መጠይቅ ፈቃደኛ ስለሆኑልን እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ስለ ብሔራዊ ጥቅም ብዙ ጊዜ ይነሳል። ብሔራዊ ጥቅም ሲባል ምን ማለት ነው? መገለጫዎቹስ እንደምን ያሉ ናቸው? ሀገር ሀገርና ከቆመች የመጀመሪያው ጥያቄ ብሔራዊ ጥቅም የሚል ጥያቄ ይመጣል ማለት ነው። ብሔራዊ ጥቅም ማለት አንድ ሀገር መድረስ የምትፈልገውን ነገር አቅዳ የምትሰራ ከሆነ ከብዙ ነገር አንጻር፣ ከኢኮኖሚ አንጻር፣ ከሚሊተሪ አንጻር፣ ከህዝብ ትስስር አንጻር የምትሰሩ ስራዎች፣ በውስጥም በውጭ የምትሰሩ ስራዎች የአንድ ሀገር ዜጋ ጥቅምን በውስጡ የያዘ ማለት ነው። በእኛ ሀሳብ የኢትዮጵያኖች ጥቅም ማለት ነው። የኢትዮጵያኖች ጥቅም በውስጡ የያዘ ብሔራዊ ጥቅማችን ነው ማለት ይቻላል ማለት ነው። መገለጫዎቹ የብሔራዊ ጥቅም መገለጫዎች ለምሳሌ ታላቁ ህዳሴ ግድባችን የኛ ብሔራዊ ጥቅማችን ነው። ኢትዮጵያ አየር መንገድ የኛ ብሔራዊ ጥቅማችን ነው። ኢትዮጵያን በዓለም አቀፍ ደረጃ የሚገባትን ቦታ ልሰጥ የሚችል ተቋም ከገነባን አንዱ ብሔራዊ ጥቅማችን መገለጫ ነው ማለት ነው። ብሔራዊ ጥቅምን ለማስጠበቅ የተለያዩ ሂደቶች ይኖሩታልና በዚህ መሀል ግን የተለያዩ ንዑስ ፍላጎቶች ይፈጠራሉ። እነዚህ ንዑስ ፍላጎቶች ብሔራዊ ጥቅምን ምን ያክል የሚፈትኑ ናቸው? የብሔራዊ ጥቅም ፈተና እና አደጋ ስምንላቸው የትኞቹ ናቸው? ከብሔራዊ ጥቅማችን አንጻር በጣም የሚፈትኑ ነገሮች አሉ። ለምሳሌ ቅጽበታዊ ስሜቶች አሉ። አሁናዊ ግጭቶች ሊኖሩ ይችላሉ። አሁናዊ የራሳችን ጥቅም አንዳንዴ ከብሔራዊ ጥቅም ጋር የሚጋጭበት ሁኔታዎች ሊፈጠሩ ይችላሉ። ነገር ግን ብሔራዊ ጥቅም ማለት እንነትን ድል ነስቶ ማዶን ማየትን ይጠቅማል ወይም ደግሞ ያስፈልጋል። ብሔራዊ ጥቅምን ፈተና ውስጥ የሚያስገቡ ብዙ ቻሌንጆች ተፈጥሯል። ከዚህ በፊትም አሁንም አሉ፣ ወደፊትም ይፈጠራሉ። እንደ ሀገር፣ እንደ ዜጋ ግን ያለን ሀገር አንድ ስለሆነች ለዛች ሀገር ሁላችን የራሳችን ሚና በእኩል መወጣት መቻል አለብን። ንዑስ ፍላጎቶች ይፈጠራሉ፣ ዛሬም አሉ። ንዑስ ፍላጎቶችን ባሻገር ግን ማየት ያለብን ነገ ነው ነው ማየት መቻል አለብን። በሀገር ውስጥ ሆነ በዓለም ደረጃ የኢትዮጵያ ቦታ የቱ ጋ መሆን እንዳለበት ዛሬ ካላሰም በትናንሽ ነገሮች በአሁናዊ ስሜቶች እጅ የምንሰጥ ከሆነ ነገ ላይ ብሔራዊ ጥቅማችን ዋጋ የሚያስከፍልን ይሆናል ማለት ነው። ለማሳያ ከዓመታት በፊት ዛሬ የባህር በር ጥያቄ ለኛ ፈተና የሆነው ነገር ከዓመታት በፊት በቀላሉ ከእጃችን የወጡ እድሎች ነበሩ። ዛሬ ላይ ግን ለኛ ፈተና ሆኖ እየቀጠለ ይገኛል። እንዲሁም ዛሬ ላይ የኛ ብሔራዊ ጥቅሞችን በቀላሉ አሳልፈን የምንሰጥ ከሆነ፣ በአሁናዊ ነገሮች እንዲሸነፍ የምናደርግ ከሆነ ነገ ላይ መልሰን ለማግኘት ዋጋ የሚያስከፍል ጉዳይ ይሆናል ብዬ አስባለሁ። የሀገርንና የህዝብን ሁለንተናዊ ጥቅም በማስቀደም በማስጠበቅ ረገድ የህዝብን ሁለንተናዊ ፍላጎቶች የተሟሉ እንዲሆን ከማድረግ አንጻር ከመንግስት እንዲሁም ደግሞ በሀገር ጉዳይ ያገባናል ከሚሉ በፖለቲካ ውስጥ ካሉት አካላት ምን ይጠበቃል? ብሔራዊ ጥቅምን ማስጠበቅ ማለት የትውልድን እጣፋንታ መወሰን ማለት ነው። የሀገር በዓለም ደረጃ ምን አይነት ቦታ እንደሚኖራትን የምንወስነው እኛ ራሳችን እኛ ኢትዮጵያኖች ነን ማለት ነው። እያንዳንዱ ኢትዮጵያ በተሰማራንበት መስክ ላይ ስለ ኢትዮጵያ ብሔራዊ ጥቅም በየቀኑ አውቀይን መስራት መቻል አለብን። እንደ ምሁራን እንደ ፖለቲከኞችም ሁሌ ማሰብ ያለብን የትኛውም ጥያቄዎች ይቀያየራሉ። አዳዲስ ጥያቄዎች ይፈጠራሉ። አዳዲስ ፍላጎቶች ይፈጠራሉ፣ ይመጣሉ፣ ይሄዳሉ። የሀገር ጥቅም ግን እንደዛ አይደለም። የሀገር ጥቅም ቋሚ እንደሆነ እናስብና የትኛውንም ጥያቄ ከዛ መልስ እንጠይቅ። የሀገር ጥቅም እና የግለሰቦችን ጥቅም እኩል አድርገን ማየት የለብንም። የሀገር ጥቅም ከፖለቲካ ፓርቲ ስብስብ በላይ ነው። የሀገር ጥቅም አንዳንድ ከመንግስታትም ከመንግስታት ስርዓትም በላይ ነው። የመንግስታት ስርዓት ይመጣሉ ይሄዳሉ። የሀገር ጥቅም ግን ቋሚ ነው። እሱን አስቦ እሱን ተገንዝቦ ከመስራት ረገድ ግን ችግሮች አሉ። አሁንም ቢሆን እኛ እንደ ሀገር ደካማ ስንሆን፣ የሌሎች ሀገራት መጫወቻ ነው የምንሆነው። ሌሎች ሀገራት እንደፈለጉ ነው የሚያደርጉን። ሀይል ያላቸው እንደፈለጉ ነው የሚያደርጉን። ያኔ ዛሬ ላይ የምንጠይቁ ጥያቄዎች ቦታ አይኖራቸው። ለዚህ እንደ ኢትዮጵያኖች ቆም ብለን ማሰብ ያለብን የሀገራችን ጥቅም ማስቀደም ነው መቻል አለብን። ቀጥሎ የሚመጡ ጥያቄዎችን ደግሞ በኋላ ላይ በልኩ እያየን ማስተናገዱ ተገቢ መልስ ያገኛል ብዬ ማስባለሁ። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ ዶክተር ምህረቱ ሻንቆ ለቃለ መጠየቅ ፈቃደኛ ሆነው ጊዜዎትን ስለሰጡኝ እጅግ አድርጌ አመሰግናለሁ። መልካም ጊዜ። ተግባራዊ እየተደረገ ያለው የለውጥ ፍኖተ ካርታ የፍርድ ቤቶችን አገልግሎት አሰጣጥ በማዘመን እንዲሁም የተገልጋዮችን እንግልት በመቀነስ ለውጥ እያመጣ መሆኑን ተገልጋዮችና ጠበቆች ገለጹ። በክልሎች መካከል ያለውን ልዩነት ማጥበብና ጅምር ማሻሻያውን ቀጣይ ማድረግ እንደሚገባም ነው የተጠቆመው። ሞላ አለማየሁ ዝርዝር አለው። ባለፉት ሁለት ዓመታት ተግባራዊ እየተደረገ ባለው የፍትህ ተቋማት የለውጥ ፍኖተ ካርታ የፍርድ ቤቶች አገልግሎት አሰጣጥ ላይ አዎንታዊ ለውጥ መምጣቱን ተገልጋዮችና ጠበቆች ይገልጻሉ። ባሉት ሂደቶች ላይ ከመጀመሪያው ከቀጠሮ አሰጣጥም ጀምሮ ከችሎት ከጽፈት ቤትም ጀምሮ ጥሩ አገልግሎት ነው የሰጡ። ባለው ቀጠሮ ባላቸው ፕሮግራም መሰረት ሳይንዛዛ በእለቱ በሰዓቱ ነው እየተስተናገድኩ ያለሁት እና ተስተናግጄ የጨረስኩ። አገልግሎቱ አሪፍ ነው። ያለውን ይሄ እንደዚህ ነው ብሎ በትክክል ያስተናግዱናል። አሪፍ ነው አገልግሎት። ዛሬ ሁለተኛ ቀጠሮ ነው የመጣሁት። የተከሳሹ ጠበቃ ስለሌለ ሶስተኛ አንድ ቀጠሮ አስይዘውልኛል። በፍርድ ቤቱ በኩል ምንም አይነት ችግር የለም። በእኔ በኩል ያቀረብኩትን አቤቱታ በጥሩ ሁኔታ ፈጽሞልኛል። ዛሬ ውሳኔውን ለመውሰድ መጥቼ ነው፣ ተወስኖልኛል። ከቅልጥፍና ጋር ተያይዞ ዲጂታላይዝድ እየተደረገ ያለው ነገር በጣም መልካም ነው። የቀጠሮ ሁኔታዎችን በቀላሉ ነው የምንረዳው። ጠቅላላ ያሉ ሁኔታዎችን ዲጂታላይዝድ በሆነው መንገድ አገልግሎትን እያገኘን በመሆኑ እዚህ ላይ ፍርድ ቤቶች መልካም ነገር ነው እየሰጡ ያሉትና ይበል የሚያሰኝና እመርታ የታየበት ነው። በፍትህ ተቋማት የአሰራር ለውጥ ሂደት ለዜጎች የተሻለ አገልግሎት ለመስጠት የህግ ማሻሻያዎች መደረጉን የሚገልጹት የፍትህ ሚኒስትር ሃና አራያ ስላሴ ናቸው። የአስተዳደር ስነ ስርዓት ህግ መውጣቱ ለዜጎች የየለት ህይወት በጣም ከፍተኛ ፋይዳ ያለው ነው። ምክንያቱም አስፈጻሚ አካላት ህግ የሚያወጡበት ሂደት፣ አዋጅም ሆነ ደንብም ሆነ መመሪያ፣ በየደረጃው ያሉ ህጎች የሚወጡበት ሂደት አሳታፊ መሆኑን የሚያረጋግጥ ህጎች እርስ በርስ ተናባቢ የሆኑና ትክክለኛውን ዲው ፕሮሰስ ሂደቱን ጠብቀው የሚወጡ መሆናቸውን የሚያረጋግጥ ስለሆነ በፌዴራል የወጣው ይሄን አዋጅ ሁሉም ክልሎች ላይ እንዲያወጡ ይሄንንም ክትትል የምናደርግበት አንደኛው ጉዳይ ነው። ሶስተኛው ቅንጅታዊ አሰራርን የተመለከተ ነው። ከበፊቱ በጣም የተሻለ በፌዴራል የፍትህ ተቋማትን መካከል እንዲሁም በፌዴራልና በክልሎች መካከል የተሻለ ቅንጅታዊ አሰራርን ማስመዝገብ ተችሏል። በጠዋቱ አዲስ ቀን የዜና ሾው የሀገር ጉዳይ ላይ የተገኙት በፍትህ ሚኒስቴር የፍትህ ስርዓት ማሻያ ዳይሬክተር አቶ ኖህ ታከለ የሕዝብ ቅሬታ ያለባቸውን ቦታዎች በገለልተኛ ባለሙያ በማስጠናት የለውጥ ማሻያ መተግበሩ ጅምር ውጤት አስገኝቷል ብለዋል። ማህበረሰቡ ቅሬታ አለባቸው የሚባሉ ጉዳዮችን በመለየት እዛ ላይ የተለያዩ ስራዎች ሪፎርም የማድረግ ስራዎችን እየሰራን ይገኛለን በመሀልም እንደ ፍትህ ሚኒስቴር ከወሰን ማህበረሰቡ በአገልግሎት አሰጣጡ ላይ ያለው እርካታ ምን ይመስላል ብለንም ለማየት ሞክረናል። በገለልተኛ አማካሪ ቀጥረን እንዲለካ እንዲታይ ሶ ሙሉ ለሙሉ በሚፈለገው ደረጃ ባይደርስም ከነበሩት የመሻሻሎች እንዳሉ እርካታዎችም እየጨመሩ እንደሆነ ና የአገልግሎት አሰጣጡም ከጥራት ከቅልጥፍናም አንጻር እየተሻሻለ እየመጣ ስለመሆኑ የሚያረጋግጡ ማስረጃዎች ማቅረብ ተችሏል። በክልሎች መካከል ያለውን ልዩነት ልምድ በመለዋወጥ ጭምር መፍታት ይገባል የሚሉት ደግሞ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ ናቸው። በሁሉም ክልሎች ማለት ይቻላል፣ ለምሳሌ አሁን በቅርቡ ያደረግነው ክልል ላይ ደቡብ ኢትዮጵያ ለማለት ሞክረናል፣ ኦሮሚያ ላይ ምልከታ አድርገናል። አማራ ክልልም እንደዚህ ለማለት ሞክረናል። በጣም የሚያበረታቱ ስራዎች ከቦታ ቦታ ከክልል ክልል የምላይ ሁኔታ አለ። ይህንን ወደ አንድ የማምጣት አሁንም ብዙ የሚቀሩን ስራዎች እንዳሉ ሆነው ጅምር ስራ በጣም ጥሩ ነው ማለት ይቻላል። አምዶችን በተመሳሳይ መልኩ ስራ ላይ ማዋልም ላይ ተመሳሳይ ኢምፕለመንቴሽን ላይ አይደለንም ያለ ነው። የተጀመሩ ስራዎች በጣም አበረታች ቢሆኑም ገና ትኩረት የምጠይቅ እጅግ ትኩረት የምጠይቅ ስራ መሆኑን ያየ ነው። በፍርድ ቤቶች አገልግሎት አሰጣጥ የተጀመሩ የለውጥ ስራዎችን በማጠናከር የሕዝብ አመኔታ ያለው የፍትህ ስርዓት መገንባት ያስፈልጋል ተብሏል። ወደ ውጭ ዜና ስናልፍ የአሜሪካው ፕሬዚደንት ዶናልድ ትራምፕ ለይፋዊ የስራ ጉብኝት ሳውዲ አረቢያ ሪያድ ገብቷል። ትራምፕ ሳውዲ አረቢያ ሪያድ ሲደርሱም በሳውዲው አልጋውራሽ መሐመድ ቢን ሳልማን አቀባበል ተደርጎላቸዋል። ዛህራ መሐመድ ዝርዝራላት አሜሪካንን ለሁለተኛ ጊዜ ለማስተዳደር አሸንፈው ስልጣን የያዙት በነጩ ቤተ መንግስታቸው ስራ ለመጀመር ከገቡበት ጊዜ አንስቶ የተለያዩ የስራ ማስፈጸሚያ ትዕዛዞችን በመፈረም የሚታወቁት የአሜሪካው ፕሬዝደንት ዶናልድ ትራምፕ የዓለም አቀፍ የመገናኛ ብዙሃን የፊት ገጽ አጀንዳ ሆነው ሰነባብተዋል። የአሜሪካንን ኢኮኖሚ ለማሳደግና ሀያልነቷን ለመመለስ በሚል በጀመሩት ስራና የታሪፍ ጭማሪ ጫና ከቅርብም ከሩቅም ካሉ ወዳጆቻቸው ጋር ያላቸውን ወዳጅነት አሻክረዋል። በታሪፍ ጭማሪ ውሳኔያቸው ግን የወዳጅ ሀገራቱን ምላሽና ዲፕሎማሲያዊ ግንኙነት መሻከሩን ያስተዋሉት ትራምፕ ውሳኔያቸውን ሲያሻሽሉና አዳዲስ የንግድ ስምምነቶችን ሲፈራረሙ ተስተውሏል። ዛሬ ረፋድ ላይ ደግሞ በሁለተኛው የፕሬዝደንትነት ዘመናቸው የመጀመሪያ የሆነውን ይፋዊ የስራ ጉብኝታቸውን ወደ ሳውዲ አረቢያ በማቅናት ጀምረዋል። ፕሬዝደንት ዶናልድ ትራምፕ ሳውዲ አረቢያ ሲደርሱም የሳውዲው አልጋወራሽ መሐመድ ቢን ሰልማን በሪያድ ተገኝተው አቀባበል አድርገውላቸዋል። ፕሬዝደንት ዶናልድ ትራምፕ ኳታርና የተባበሩት አረብ ኤምሬትን ለሶስት ቀናት ለመጎብኘት ባላቸው እቅድ መሰረት ነው ዛሬ ሳውዲ የገቡት ይህ የፕሬዝደንት ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝት ከሶስቱ ቁልፍ አጋሮች ጋር ያላቸውን ግንኙነት ለማጠንከርና ኃይላቸውን ለማሳየት ያግዛቸዋል ተብሏል። የትራምፕ ጉብኝት ለአሜሪካ ዋና ዋና የፋይናንሻል ኢንቨስትመንቶችን ለማግኘት በጋዛ የተኩስ አቁም ለማስፈን እንዲሁም የሳውድ አረቢያ እስራኤል መደበኛ ንግግሮችን የተመለከቱ ዲፕሎማሲያዊ ግንኙነቶች ላይ ያተኩራሉ ተብሎ ይጠበቃል። ትራምፕ የመጀመሪያ የጉብኝታቸው ማረፊያ በሆነችው ሳውድ አረቢያ በሚኖራቸው ቆይታም ከልዑል መሐመድ ቢን ሰልማን በአሜሪካ ኢንዱስትሪ ውስጥ አንድ ትሪሊዮን ዶላር ኢንቨስት ለማድረግ የሚያስችል ተስፋን ያገኛሉ ተብሎም ይጠበቃል። ይህ የኢንቨስትመንት ተስፋ ልዑሉ ቀደም ሲል የገቡት የ600 ቢሊዮን ዶላር የኢንቨስትመንት እቅድን ያካተተ እንደሆነም ተገልጿል። አሜሪካ ከትራምፕ ጉዞ በፊት ለተባበሩት አረብ ኤሚሬቶች ከ1.4 ቢሊዮን ዶላር በላይ የጦር መሳሪያ መሸጠዋን ያስታወቀች ሲሆን በኤአይ ቺፕስ ማምረቻና ኢነርጂ ላይ ያሉ ኢንቨስትመንቶችን ጨምሮ በሁለቱ ሀገራት መካከል በርካታ ስምምነቶች በጉብኝቱ ይፋ ይደረጋሉ ተብሎም ይጠበቃል። በተጨማሪም ትራምፕ ለሳውዲ አረቢያ የትልልቅ የጦር መሳሪያ ሽያጭ ሊያደርጉ ይችላሉም ተብሏል። የአሜሪካ ሳውዲ ኢንቨስትመንት ፎረም ላይ ንግ ንግግር ያደርጋሉ ተብለው የሚጠበቁት ትራምፕ በዚህ ሳምንት መጨረሻ ወደ ኳታርና የተባበሩት አረብ ኤምሬትስ ይጓዛሉ። ዘገባው የቢቢሲና አልጀዚራ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምዕራፍ ሁለት የቲቪ 57 ዜናዎቻችን አሁንም ቀጥለዋል። ሰዓቱ የቢዝነስ መረጃዎችን የምታደምጡ